ዛሬ ዩቱብ ቻናል ያዋጣል ወይስ አያዋጣም የሚለውን ሙሉ ማብራሪያ ይዤላችሁ መጥቻለሁ። ታዲያ ይህ ቪዲዮ ላይ ጊቫዊ ስላዘጋጀውላችሁ ጊቫዌ ላይ ለመሻ መሳተፍ ኮሜንት ላይ የምትፈልጉትን ያክል የእናንተን ታሪክ መጻፍ ትችላላችሁ። በዚያ በመመልከት ባለ ዕድለኛ ሁለት ሺህ ብር ተሸላሚ ይሆናል ማለት ነው። ኮሜንት ማድረጋችሁን እንዳትረሱ፣ ይህንን ቻና አዲስ ከሆናችሁ ሰብስክራይብ፣ ይህንን ቪዲዮ ደግሞ ላይክ በማድረግ የሁለት ሺህ ብር ተሸላሚ መሆን ትችላላችሁ ማለት ነው። እንግዳውስ አሁን ቀጥታ ወደ ራሳችን እንገባለን። ሶ ዩቲዩብ ቻናል ያዋጣል? እኔ ከዚህ በፊት ብዙ ቻናሎች አሉኝ። አንደኛው ዘጠና ሰባት ሺህ ምናምን አካባቢ ያሉት ቻናሎች አሉኝ። ስለ እምነት የሚሰራርባቸው ቻናሎችና ብዙ ቻናሎች አሉኝ። እናንተም በያለፊትም በፊትም የሚሰሩ የዩቲዩብ ቻናሎችን በመክፈት ዛሬውኑ ክፍያ አዘምራችሁ መስራትና መስራት ትችላላችሁ። ከለነ ብላችሁ ነው ያሪ የለም ማለት ነው። ዛሬውኑ መጀመር ትችላላችሁ። ሶ ዛሬ ዩቲዩብ ቻናል ያዋጣል ወይስ አያዋጣም የሚለውን ንገራችሁ። ዩቱብ ቻናል አንድ ጊዜ ስትከፍቱት ማለት ነው። እናንተ በተለያዩ ቻናሎች እየገባችሁ ቪዲዮችሁን ላይክ እንዲሁም ደግሞ ቪዲዮችን እስከ መጨረሻው ለመመልከት ሞክሩ። ምክንያቱም የዩቱብ አልጎሪዝም በቀላሉ አስረዳቸው እንደዚህ ነው የሚያደርጉ፣ የእናንተ ቪዲዮ ቫይራል ለማውጣት የሚጠቀማቸው እንደዚህ ነገሮች ናቸው። መጀመሪያ የእናንተ ቪዲዮ ተቀባይነት ማግኘት አለበት። እሱ ጋር አንድስ የተከፈተ ቻናል ቢሆን ይህ ቻናል ቪዲዮዎችን ሰብስክራይቦችን ማግኘት አለበት። ስለዚህ ዩቱብ ቻናል አሁን ለምሳሌ እናንተ ሰባ ሰብስክራይበር ነ ይኑራችሁ እንበል በሌሎች ቻናሎች እየገባችሁ ሰባ ሰብስክራይብ አደረጋችሁ፣ ሰባ ሰብስክራይብ አደረሳችሁ። ከዛ እነዚህ ለእነዚህ ሰባዎቹ ይልክና እነዚህ ሰባዎቹ ደግሞ ላይክ፣ ኮሜንት እና ሼር የሚያደርጉ ከሆነ የእናንተ ቪዲዮ ቫይራል የመውጣት በጣም ከፍተኛ እድል አለው ማለት ነው። ስለዚህ የእናንተን ዩቱብ ቻናል መጀመሪያ ሆኖ ሲጀምሩ እናንተ ማድረግ ያለባችሁ አንደኛና ዋነኛው ነገር ምን ምን፣ በተለያዩ ቻናሎች እየገባችሁ ቪዲዮአችሁን ተመልከቱ እና ላይክ አድርጉ። አልጎሪዝሙ ቪዲዮውን እንዲያዩ የእናንተ ቻናል እንዲያዩ ይሄ ቻናል ተንቀሳቃሽ ላይ ነው፣ እና ይህ ቻናል ለድል ቫይራል የመሆን እድሉ ከፍተኛ ስለሆነ አልጎሪዝሙ ለሰዎች ቫይራል ያወጣል ማለት ነው። ስለዚህ እናንተም እንደዚህ ቫይራል እንዲወጣ ማድረግ ትችላላችሁ ማለት ነው።